በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አማስሩ ወሰቡ ለወርሃት ጥቅምት በዛት ይለት አይረፈ ፊልያስ ሰማዕት ኤጲስቆጶስ ዘቤረ ተሚስ በሞይለ ቁልቁልያኖስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 17 በዚች ቀን የሀገረ ተሚስ ኤጲስቆጶስ ቅዱስ ፊልያስ በሰማዕትነት አረፈ። ይህም ቅዱስ በመኮንኑ ቁልቁሊያኖስ ዘመን ወደ ፍርድ አደባባይ የቀረቡት ቆልቆሊያኖስም ለማልክት ሰዋ አለው። ፊሊያስም እኔ ከብቻው ከእግዚአብሔር በቀር ለማልክት አልሰዋም አለ። ቆልቆሊያኖስም እግዚአብሔር ምን አይነት መስዋዕትን ይሻል አለ። ፊልያስም ቅን ትሁት የሆነ ንጹሕ ልቡናን፣ እውነተኛ ፍርድን፣ ቁም ነገርን፣ እንዲህ ያለው መስዋዕት እግዚአብሔር ይወዳል አለው። ቆልቆሊያኖስም የምትጋደ ስለ ነፍስ ነው ወይስ ስለ ስጋ አለ። ፊሊያስም ስለ ነፍስና ስለ ስጋ ነው እነርሱ በአንድነት ይነሳሉና አለ። ቁልቁልያኖስም የምትወዳት ሚስት የምትወዳቸው ልጆች ወይም ወንድምና ዘመድ አለህን አለው ፊሊያስም ከሁሉም የእግዚአብሔር ፍቅር ይበልጣል አለ ቁልቁልያኖስም እግዚአብሔር ከበጎ ስራ የሠራው ምንድን ነው አለ ፊልያስም እግዚአብሔር ያደረገልን ይህ ነው ሰማይና ምድን በውስጣቸው ያሉትንም ሁሉ ፈጠረልን ዳግመኛም ከጠላታችን ሰይጣን እጅ ያድነን ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ የህይወት መንገድንም በዓለም ውስጥ ተመላልሶ አስተማረ መከራንም በስጋው ተቀብሎ ተሰቅሎ ሞተ። በሶስተኛውም ቀን ተነስቶ በአርባ ቀን አረገ። ዳግመኛም ለፍርድ ይመጣል። ይህን ሁሉ ስለኛ አደረገ አለው። ቆልቁልያኖስም አምላክ ይሰቀላልን ይሞታልን? አለ። ፊልያስም አዎን፣ የዘላለም ሕይወትን ይሰጠን ዘንድ ስለ እኛ ፍቅር ሞተ አለው። ቆልቁልያኖስም እንዲህ አለው፣ እኔ እንዳከበርኩ ልጣልህም እንዳልፈለግሁ አላወክምን? አንተ በወገን የከበርክ እንደሆን አውቃለሁና፣ አሁንም ላመልክት ሰዋ በክፋም አሟሟት እንዳትሞት አለው። ፊሊያስም እኔን ደስ ማሰኘት ከወደድክ እንዲያሰቃዩኝና እንዲገድሉኝ ይዘዝ አለው። በዚያን ጊዜ በሰይፍ ራሱን እንዲቆርጡ ታዘዘ። ሊገድሉት ሲወስዱትም ዘመዶቹና የሀገር ታላላቆቹ ወደ እርሱ መጡ። ለመኮንኑም በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌታ የኢየሱስ ክርስቶስን መከራ መስቀልን ልሸከም እሄዳለሁና እናንተ አሳሳቾች ሆይ ከእኔ ወግዱ ብሎ ገሰጻቸው። ከሚገድሉበትም ሲደርስ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡንም አደራ ወደ ጌታ አስጠበቀና ተሰናበተ። ከዚህም በኋላ ራሱን ቈረጡት፣ የሰማይትነት አክሊልን ተቀበለ። እግዚአብሔር ምስጋና ይሁን። ያንም በዚህ አበስተጋድል አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑ ለዘላለሙ አሜን። ሰላም እለ ከዘይ ፈራይ ከስቃዮ ለመኮንነ ጋይዝ ወለተላሃዮ ኢልያስ አበኔ እመዝገበ እክልከ ዘይት ነ ዘት ሚናዮ እድግሰ ወአሊከ ዘይጸመደ ከነዮ ሀገረኒ ትክል ሲስዮ። በዚህችም ቀን ቅዱስ አባት የቅዱስ ባስሊወስ ወንድም የጎርጎርዮስ የረፍቱ መታሰቢያ ነው። የነብዩ የሳሙኤል እናት ሀናም ልደቷ ነው። ደግሞም በቆዳ ገመድ የታሰሩ የደጋጎች የሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር

በዚችም ቀን ለአባቶች ሊቃነ ጳጳሳት ሰላሳ አንደኛ የሆነ እስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት የወስቆሮስ የረፍቱ መታሰቢያ ነው። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ፣ በጠባዩ ቅን የዋህ በእውቀቱ አስተዋይ፣ በበጎ ስራ ሁሉ ፍጹም የሆነ ነው። በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳሳት ቅዱስ ያውሪ ሱላካት እርሱም ልዩ ሶስት የሆኑ ስላሴ በመለኮት አንድ እንደሆኑ እየገለጠና እያሳሰበ ነው ስለ ወልደ እግዚአብሔርም ሰው መሆን እርሱ ፍጹም ስጋን ነባቢት ነባቢትና ለባዊት ነፍስን ከመቤታችን ቅድስት ድንግል ማርያም እንደነሳ በመለኮቱ በትዘይቱ አካል ያለው ልጅ ያለው አንድ ልጅ እንደሆነ ከተዋሕዶውም በኋላ በስራ ሁሉ የማይለያይ ጭማሪ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባት ሳዊሮስ በደረሰ ጊዜ አነበባትና ፈጽሞ ደስ ተሰኝባት፣ ለአንጾኪያም ሕዝብ አስተማረባት ሁሉም ደስ አላቸው። ከዚህ በኋላ አባ ሳዊሮስ ለአባዴ ወስኮሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቅያ ከተማ ተሰብስበው ሃይማኖታቸውንና ሃይማኖታቸው የቀና 318ቱ ቅዱሳን አባቶቻችን በቀናች ሃይማኖት አጸንተው የሰሯትን ቤተ ክርስቲያኑን እንድትጠብቅ ለዚች ለከበረች አገልግሎት የመረጠ እግዚአብሔርን አመሰግነዋለሁ። ደግመኛም በዚሁ እንዲጸና ወደ ቀኝም ወደ ግራን ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ህዝቡ ሁሉ ሁልጊዜ እንዲያስተምራቸው አዘዘው። የአባ ሳዊሮስ መልእክት ወደ አባ ዲዮስቀሮስ በደረሰ ጊዜ ደስ ተሰኘባት። በሁሉም ቦታ እንዲያስተምሩባት አዘዘ ይህም አባት ህዝቡን ሁሉ ሁልጊዜ የሚያስተምራቸው ሆነ ሁልጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸዋል የብጽቆጶሳቱንና ካይናቱን መንጋዎቹንም ስለ መጠበቅ ያዘዛቸዋል መልካም አገልግሎቱንም አድርሶ እግዚአብሔርን ደስ አሰኝቶ አረፈ ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋር ይድረሰን ለዘላለሙ አሜን ሰላም ለከዲዮስ ቆሮስ ክሳደ አለው ሰያፊ ወበህፀ ቃል ነዳፊ ወባሐፀ ቃል ነዳፊ ሃይማኖት ስልስ ቅዱስ ለማጅምናን ታውፊ ለነፍሴ አመፃአታ ማዓለማ ማዓለም ሐላፊ በመንግስት ሰማይ በላ ምስሌ አይረፊ በዚችም ቀን የዲያቆናት አለቃ የሰማይታት መጀመሪያ የሆነ ቅዱስ እስጢፋኖት ለተሾመበት መታሰቢያ ቀናት በጸሎትም የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለስጢፋኖስ እንተነፀረ በአይኑ እንዘወልድ ነብር ለአብ ውስተማኑ ከመኖተያዊ ጠቢብ ሀዳፊ ሀመር በኪኑ በሀይረ መጻሕፍት